የቆመበት የቆመ አያይም አሉ። እዴ አብርሽ አረጋጋ፣ ትንሽ ጠብቀህ ሁሉም ነገር ይስተካከላል። ምንድን ነው በመጀመሪያ ደረጃ ማለት ነው በመጀመሪያ እውነት ሩታን የምትወድ ከሆነ የእውነት የእውነት ፍቅር ካለህ ለሷ እውነት አንተ እንደምትለው ልብ ውስጥ ካለች ጥሩ ሰው ይዘህና ጥሩ ሰው ስልህ እነዚህ ቦችሎችህን ዞር አድርግ። ዞር አድርግልን። እነዚህ ቡችሎች ዞር አድርጋቸው፣ እዛው ዩቲዩባቸው ላይ ይንጫጩ። ቤት አይምጡ፣ ሩታን አያናግሩብን በህግ አምላክ። እሺ፣ በመቀጠል ደግሞ ኤከሌ እንዲህ ብሎኝ ለዛ ሄዳለሁ አትበል በቃ እንደው ብትባል ራሱ ማለት ነው። ሄዳ አዝናናት ተብሎ ራሱ ብትመከር አትበል እንደዚህ። በቃ ማዝናናት አለብኝ ሩታን፣ ፈታ ዘና ማድረግ አለብኝ ነው የሚባለው። ወይኔ ፈጣሪ ሆይ፣ ወይኔ ቀለሟ እንደው ምንድ፣ ወይኔ ሽጉጥ ማጣት። እንደው ይሄ ልጅ ምን ላደርገው? ሁሌ እንደተከታተልኩ እንዲ እና ውዶች፣ አያምሩ ወይ ሩታና አብርሽ እንደዚህ ሲጃጃሉ? አያምሩ ወይ ሩታ ብትናድድም ግን ተዝናንታለች። እውነት ለመናገር ሐቅ ተናገር ግን ታይ እዚች ጋ ቤተሰብ እንትን ነበር ቪዲዮ ሰርቼ ነበር፣ ግን ልጆቹ በጣም ይንጫጫሉና ና የዛኔ ቪዲዮን ሚት አድርጌ ሪከርድ ነው ማደርግላቸው ማለት ነው። ለዛ ነው እና ሩታና አብርሽ አያምሩም? የሆነ ሰው ደግሞ ከህይወታቸው ልቅ ሲል ይሄን ነገር ሁሌ ነው የምማወራው። በቃ እንዴት እንዳማረባቸው በቃ እንደዚህ። ቡችሎችህን አረቀህ ማለት ነው። ቡችሎችህን አረቀህ ሩታን በዚህ መልኩ ጀንጅን። እውነት ለመናገር እንደዚህ ጀንጅን በቃ ክላስ ጨርሻለሁኝ ምክንያቱም ቡችሎችህ ልካሃቸው የሚሉት ነገር አንተ ብለህ ምትልካቸውና እዚህ መጥተው የሚያወሩት ነገር የተለያየ ነው። ሶ ደሞ እኮ ሊብላችሁ አራት ቤት እኮ ያው ይናፍቃል እኮ ባል። ሩታ የኔ ውድ አትግደርደር እሺ፣ ናፍቆሻል አደል? አትግደርደር። እየጠጣው ነው ቤተሰብ፣ ዝንጅብል እየጠጣው ነው ዝንጅብል። የሆነ ነገር ስላየው ወይኔ በላቸው ወረግድ ይበላ እና እኔ እንዴት በቃ እንዴት እንደሚያምሩ እኮ እንዴት በቃ እኔ ከዚህ በኋላ ሁለታችሁ አንድ ላይ ሆናችሁ ኑልን ነው የምለው ሁለታችሁ አንድ ላይ እንድትሆኑ ነው የምፈልገው በቃ ማንም አይግባ በመካከላችሁ በህግ አምላክ ሩታና አብርሽ ህይወት ላይ የምትገቡ ሰዎች እውነት ንፋስ ይግባባችሁ አዎ እንደው ፀሐይ ይግባባችሁ ሃይቅ ሃይቅ ይውሰዳችሁ። አዎ እንዴ! ለምን መሰላችሁ ይሄን የመሰለ ፍቅር እያደፈረሳችሁ ስለሆነ ማለት ነው። እና ሩታ ለአብርሽ ድምቀት ናት፣ አብርሽ ደግሞ ለሩታ ድምቀት ነው ማለት ነው። ቤቢ ደግሞ በመሀል ሽማግሌ ነው እና እየሳክዶ በቃ ቪዲዮዋቸውን እያስታወስኩኝ ጉዴ እንደዚህ ሲጃጃሉ። ምን አለ እርግዝና ላይ ብናያቸው። የምሬ ነው ብለ አብርሽ ሲሪየስ እርግዝና ላይ የተከፋሽ ሴትና አራስ ሆና የተከፋሽ ሴት ህመሟን አትረሳም። በጣም በቃ ህመሟ አይረሳም፣ ገባህ? ሁሌ ታስታውሳለች። ስለዚህ እባክህን ጥሩ ነገር እስኪ ዛሬ ቢያንስ ምናለ ወርቅ ይዘህ ብትሄድ። አንተ አናታም የሆንክ ግንብ ጭንቅላት ማለት ነው። እኔ አሁን ልስደብህ አንተን ልስደብህ ወርቁን ለምንድን ነው የተውከው? ወርቅ ግዛ ብለን ስንቴን የተናገርን? አሁንም ደግሞ ወርቅ ወርቅ ገዝተህ ማለት ነው። ኦዲየንሶች ኮሜንትም ላይ ቪዲዮም ላይ ግዛላት ስላላችሁኝ እንዳትል፣ ወርቅ የገዛሁት ከዚህ በላይ ስለሚገባሽ ነው። ነገር ግን እስከዛ ድረስ በዚህ ፈታ ላርግሽ ብዬ ነው ነው የሚባለው እሺ። አንተ ጅላንግፍ ማለት ነው። እና ሩታዬ እድል ስጭው እስኪ። የሚያደርገው ነገር ሁሉ ደስ አይለም እንደዚህ ሲጃጃል። እውነት አብርሽ ቃውስ አንዳንዴም ታዝናናኛለ አንዳንዴም ደግሞ ትለኛል እና ናፈቀች አይደል? ያው መቼስ እስካሁን እንዳለችው ሩታ አንተን ስንት አሟሟቂ አለ። እኔ ግን ላይ ላይ የተለያየ ብርድ ልብስ ተከምሮብኝ ነው የሚሞቀኝ። አንተ ግን የአገር አሟሟቂ ሰው አለህ እና ተወኝ አለች። ያኔ እንዴት እንደሳቀኝ ቤተሰብ እንዴት እንዳስዳዳቸው ሩታዬ ሩታዬ ለማንኛውም እስኪ እድል ስጪው ማለት በእርግጥ ባንጂና በሱ መሀል ሌላ ሰው ገብቶ እንዳትፈቅጅለት በፍጹም ማለት ነው። ግን ቢያንስ ቢያንስ እሱ የሚያደርጋቸው ነገሮችን ድጋሜ እድል ለመስጠት ሞከሪ። ለምን መሰለሽ የኔ ወድ ለልጅሽ ስትይ እንደው አንድ እድል በቃ እንደ ጡር ወጥተሻል፣ እንላለን እኛ ምስክር ነን፣ ብዙ ማይሆን ነገሮችን አድርጎሻል ግን እኛ ምስክር ነን ለአንዴ ለአንዴ እድል ሰጪው ነው የምለው በተረፈ በጣም ነው የምታምሩት ሀቂቃትን ማለት ነው ሽቶ ስናነው አላለም ደግሞ ግልፍጥ የወግል እሱንም ታውቃለህ እና በቃ እንዴት እዴ እዴ እንዴት እንዳዝናለ እየበሬ ነው ወል ልነግራችሁ አልችልም። አብርሽና ሩታ ሲመጡ እንዴት ፈታ ዘና እንደምል ልነግራችሁ አልችልም። ብቻ እየመቻችሁ ሁሌም እንደዚህ እየተዳረቃችሁ ነው። ከአብርሽ ውጭ ሌላ ሰው አንድ ቤት ሄዶ ሩታን እንዳያደክማት በቃ ማለት አብርሽ ራሱ ማለት ነው ሪል እሷን ሚያዝናናት ከሆነ ያልነውን ነገር የሚያደርግልን ከሆነ ወርቅ የሚገዛለት ከሆነ ነው እንጂ ሩታዬ ካልሆነ ውሻውን ፈተሽ ልቀቂበት። እሺ፣ ያራሮጠው ትንሽ ይሄ ማለት ነው፣ ጭንቅላቱ መስራት ስላቆመ ይራሮጥ ትንሽ። እሺ። እና ቤተሰብ፣ እኛ ባይዞ ጫና እንፈጥራለን። እኛ ተሰብስበን የምንኮምተው ኮሜንት ብዙ ነገሮችን ያስተካክላል። ለምሳሌ ማለት ነው አብርሽ አዲስ አበባ ከሄርሜላ ጋር ሄዶ ነበረ። ነገር ግን እኛ ስንጠላበት ልጁን አላስገረዘም ው እንዴት ልጁን ጥሎ ይሄዳል ምናምን ብልን ስንል ይሄው ተመልሶ ወደ ቡታጅራ መጣ። ጭራሹንም ያው አራስናት በአራስነቷ ጊዜ ታስፈልጋታለህ ተብዬ አሁን እንግዲህ እሷም ጋር ነኘ ብሎ ነው የተናገረው ማለት ነው። ስለዚህ አሁንም ገብተን ሩታና አብርሽ እንዲታረቁ ጥሩ ጭንቅላት ያለው ሰው፣ በሰላ ያለ ሰው እንዲልክ ማበረታታት አለብን ጋይስ አይመስላችሁም? ማበረታታት አለብን። በቃ ለምን መሰላችሁ? ትወደዋለች። እሷም ጭራሽ አላሸተተችው። ወይኔ በላቸው፣ ወይኔ በላቸው። ሩታዬ ታይ፣ አትግደርደሪ። ግዴለሽ ወደሽ አብርሽን አትግደርደሪ። ወደሹ ያልሰው እድል ልትሰጪው ፈልገሻል። ያው እሱ በሚልክልሽ ሰዎች፣ በሚያደርጋቸው ነገሮች ነው የምትበሳጭው። ይሄን እኔ እረዳሻለሁኝ። የሀበሻ ወንዶች ግን እስኪ በቃ ራስን ተንከባከቡ፣ ምግብ ስሩ፣ አጥሚጥ ስሩ። አልተባላችሁም እኮ እንደዚህ የሄዳችሁ ሚስቶቻችሁን ፈታ ዘና አድርጉ። ምንድ ነው ሁሉ ነገር ቋጣሪ ብር ላይ ቋጣሪ፣ ሳቃችሁ ላይ መቋጠር፣ ማዝናናት ላይ መቋጠር፣ ፍቅር መግለጽ ላይ መቋጠር። ቋጣሪዎች ውይ፣ ውይ! ሀበሾች፣ ሀበሻ ወንዶች ማለት ነው። በቃ እናንተ ያቺ ነገር ብቻ ስትነሳባችሁ ያኔ ማንንም አታይሙም አትሰሙምም፣ እሪ በከንቱ ትላላችሁ ማለት ነው። ከዛ በኋላ ከላስ ዞር በይልኝ ነው እንደው እናንተን ማለት ነው ቃችሁን ነበረ ብዙ ሰው ነው የሚከታተለኝ። ፍቅር ስጡን፣ በቃ ፍቅር ስጡን፣ አታላግጡብን። እኛ ልጅን የመሰለ ነገር እየሰጠናችሁ ምንድን ነው? እና በጣም ነው በቃ የምታምሩት አብርሽና ሮታ በጣም ምውዳችሁ እንደዚህ እየተጃጃላችሁ እንውልን። እኛም ደግሞ አለንላችሁ። የመዳም ቅመሞች የሩታም ያብረሽን በጎች አለን። በግ ነው አለን የምንባለው፣ በጎች ነው አለን የምንባለው። አለን እ አለን